ሰላም ሰላም የተወደዳችሁ እና የተከበራችው የቪዥንቲዩ ቤተሰቦች እንደምናላችሁ፣ እንደምንቆያችሁ፣ ቆያላችሁ፣ በሰላማችሁ ብዝት ይበላችሁ። ከዚህ በፊት አንዱ ኒውራልቲ ዲፌክት ተብሎ ከሚጠሩት ውስጥ አንዱ ስፓይና ባይፊዳ ወይ ደግሞ የጀርባ አጥንት ክፍተት የሚል ነገር ነግራችሁ ነበር። ዛሬ ደግሞ ሌላኛውን ሁለተኛውን በዚህ ኒውራልቲ ዲፌክት ከሚባል ውስጥ አንዱ ነግራችኋለሁ። አብራችሁ አብራቸው ይቆዩ። ይህ ሚባላል ሃይድሮሴፋለስ ወይ ደግሞ ጭንቅላት ውስጥ የፈሳሽ መቋጠር ወይ ደግሞ መጠራቀም የሚባል ነው። እዚጋ ምስሉ ላይ እንደምታዩት የልጁ ጭንቅላት በጣም ያደገ የተለያዩ የደንቧንባዎች በውጭ ፈጠው አይኑ ወደ ታች ብቻ የሚያይ አይነት ነገር ትመለከታላችሁ ማለት ነው። እና ይሄኛው እንግዲህ ከባለፈው ከነገርኳችሁ ተመሳሳይ ነገር ነው ማለት ነው የሚፈጠርበት ሪስክ ወይ ደግሞ ምክንያቱ በቅድመ ወሊድ ላይ ክትትል አለማድረግ እና ሪስኮችን ቶሎ ብሎ ለይቶ አለማወቅ ነው። ይህን ነገር ሊያመጣ የሚችለው ማለት ነው። ስለዚህ ይህ ፎሊክ አሲድ የሚባለው እጥረት ካለ ፎሊት የሚባለው እጥረት ካለ እና ከዚህ በፊት ሴትዮዋ እንደዚ አይነት ልጅ ወልዳ ከነበረ ተመሳሳይ ልጅ የመውለድ ችለዋ ከፍተኛ ነው ማለት ነው። ስለዚህ ዋናው ነገር ይህን ነገር ለመከላከል አንደኛ ይህ ፎሊክ አሲድ ወይም ደግሞ ፎሊክ አሲድ የያዙ ምግቦችን በአግባቡ መጠቀም ሰርች አድርጎ እነማን ናቸው እነማን ናቸው እነማን ናቸው የሚሉትን መጠቀም በእሱ በቂ ስለማይሆን ወይ ደግሞ የእኛ ገር አመጋገብ በዘፈቀደ ስለሆነ ተለይተው ስለማይመገቡ የውጮቹ ፎርቲፋይድ የሆኑ ወይ ደግሞ ፎሊክ አሲድ የሚባል ነገር ይጨምራሉ ምግባቸው ላይ። ስለዚህ ብዙ ነገር ላያስፈልጋቸው ይችላል። እኛ ጋር ግን ግዴታ ግዴታ ይህ ከግድ ተዘጋጅቶ የሚቀመጠውን ታብሌት መውሰድ መቻል አለባት አንዲት እናት ካረገዘች በኋላ ካረገዘች በኋላ የግድ መውሰድ ያለባት አይረን አይረን ማለት ያው ለደም ማነስ የሚወሰድ ነው። ከዚያ በተጨማሪ ደግሞ ፎሊክ አሲድ የሚባለውን የግድ መውሰድ መቻል አለባት። ምክንያቱም እንደዚ አይነት ነገር እንዳያጋጥማት ማለት ነው። ስለዚህ ከዛ ደግሞ እርግዝና ሰዓት ላይ ምን ማድረግ አለባት? ክትትል ማድረግ መቻል አለባት። ክትትል በምታደርግበት ሰዓት አልትራሳውንድ ምርመራ አለ። አልትራሳውንድ ምርመራ ስላለ በዛኔ ውስጥ ላይ እያለ ይታወቃል ማለት ነው ይ ነገር ከዛ ምናልባት ሲወለድ የራሱ ትልቅ ስለሚሆን ምናልባት ጉዳት እንዳይደርስበት በኦፕሬሽን እንዲወለድ ሊደረግ ይችላል። ሁለተኛ ደግሞ ከውስጥም ከዛ ከተወለደ በኋላ ደግሞ መሰራት ስላለበት ቅድመ ጥን ማለት ሲወለድ ለማሰራት ሚያስፈልጋል ያስፈልጋል፣ ዝግጅት ያስፈልጋል ቶሎ ብሎ እንዲሰራለት ማለት ነው። ምክንያቱም የተወጣ ይህ በጣም አደገኛ ስለሆነ ነርቮቹን ስለሚጫን ፈሳሹ ነርቦችን ተጫነ ማለት አይን ላይ ጆሮ ላይ ሁሉም ነገር ላይ ሌላ እጅ ላይ እግር ላይ የሚሰሩ ነርቦችን ሙሉ በሙሉ ይጫናቸዋል። ስራቸው መስራት አይችሉ ማለት ነው። ስለዚህ ክትትል ማድረግ ግድ ነው። ከዛስ ይህ ነገር ከክትትል ውጭ ሆኖ ተፈጠረ ከተፈጠረ በኋላ መታከም ይችላል። ቶሎ ብሎ ማለት ነው ኤርሊ ስለዚህ በኦፕሬሽን መስተካከል ስለሚቻል ሸንት የሚባል አለ። ከዚህ ወደ ታች ወደ እንትኑ ፈሳሹ እንዲወጣ መደረግ መቻል አለበት። እንግዲህ ይህ ፈሳሽ ከየት ነው የሚመጣ ብላችሁ ከጠየቃችሁኝ በተፈጥሮ አንጎላችን ውስጥ የግድ አንጎልን ለማራስ ወይ ደግሞ አንጎል ለመጠበቅ ከተለያዩ ነገሮች ለመጠበቅ ተብሎ የሚቀመጥ ወይ ደግሞ የሚመረት ፈሳሽ አለ፣ እዛው አንጎል ውስጥ ማለት ነው። ይህ ፈሳሽ እንደተመረተ እዛው ብቻ ለሚቀመጠው ይመረታል። ስራውን ይሰራል። በተለያዩ ሲስተሞች ይወገዳል፣ ይሰራል፣ ይሰራል፣ ይወገዳል። ነገር ግን ይሄ ነገር የሚፈጠረው መቼ ነው? ይሄ የተመረተው ነገር በአግባቡ ካልተወገደ፣ ወይ ደግሞ ዝግ ወይም ኦብስትራክሽን ካለው ከተዘጋ፣ ወዴት መሄድ አይችልም እና ይመረታል፣ ይመረታል፣ አይወገድም፣ ይመረታል፣ ይመረታል፣ አይወገድም። ከዛ እዛው መጠራቀም ቱቦላች ላይ እዛ ቀዳዳው ላይ ወይ ደግሞ ማጠራቀሚያ ቦዩ ላይ እየተጠራቀመ እየተጠራቀመ ከዛ ደግሞ የህፃናት ጭንቅላት ደግሞ ያው ያልጠነከረ በመሆኑ ከዛ ያኛው እየሰፋ እየሰፋ ሲመጣ አጥንቱ ራሱ እዚህ ክፍተት ስላለው አጥንቶቹ ላይ ህፃናት ሲወለዱ አጥንታቸው ክፍት ነውና እየሰፋ እየተለቀ እየተለቀ ይመጣል። ከዛ የተለያዩ አንጎሉ አለ ነርቦች አሉ እነሱ ሙሉ በሙሉ ጉዳት ላይ ያደርሳል። ከዛ ልጁን ፓራላይዝ ያደርገዋል ማለት ነው። ስለዚህ ቶሎ ብሎ መሰራት ይቻላል ማለት ነው። ህክምና ስላለው መታከም ይቻላል። ስለዚህ ለዚህ ሁሉ ትልቁ መፍትሄ ቅድመ ጥንቃቄ ማድረግ፣ ክትትል ማድረግ ከዛ ችግሩ ከተገኘ ደግሞ በአልትራሳውንድ ምርመራ በተለያዩ ምርመራዎች ችግሩ አለ ተብሎ ከታወቀ ዝግጅት አድርጎ ለኦፕሬሽን ወይ ደግሞ ለተለያዩ ትኖች ህክምና እንዲደረግለት ቶሎ ብሎ ማሳከም ወይ ደግሞ ትሪት ማስደረግ ያስፈልጋል ማለት ነው። ስለዚህ ታሞ ከመማቀቅ አስቀድሞ መጠንቀቅ የሚለው ፕሪንሲፕል ይሰራል ማለት ነው እዚህ ጋር። ስለዚህ ይሄ ምንድነው በእንግሊዝኛው ሃይድሮሴፋለስ ሃይድሮሴፋለስ ሃይድሮሴፋለስ ስለዚህ እንደዛኛው በአለም ላይ ያው ወርልድ ስፓይና ባይፊዳ እና ሃይድሮሴፋለስ ተብሎ በጋራ በኦክቶበር 25 ሁሌም ይከበራል እዚህ ጋር የምታዩት ምስሉ ላይ የምታዩት ወረቀቱ ጋር ያለው እዚህ አዲስ አበባ ላይ ፕሮሞት እያደረጉ እያስተዋወቁ ወይ ደግሞ አዌርነስ እውቅና ለተለያዩ ማህበረሰቦች እየፈጠሩስ እንደሚታወቀው፣ አብዛኛው ማህበረሰብ ብዙ ጊዜ ስለዚህ ነገር ያውቃል ተብሎ አይታሰብም። ምናልባት ህክምና ላይ ያሉ ህክምና ቅርብ የሆኑ ሰዎች፣ ምናልባት ከዚህ በፊት ወልደው እንደዚ አይነት ሪስክ የገጠማቸው ሰዎች ካልሆኑ ብዙ ሰው አያውቅምና እናንተም ትጠቀሙበታላችሁ። ሀሳብ አስተያየት ካላችሁ ኮመንት ሳጥን ላይ ያስቀምጡልን። ይጠቅማችኋል፣ አይጎዳችሁም። ብታዩት መልካም ነው። ከጠቀማችሁ እናንተ ከተረዳችሁት ከተገነዘባችሁት ደግሞ ለሌሎች ለጓደኞቻችሁ ሼር አድርጉ። ላይክ ይደረግ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንመጣ ዘንድ እናንተ ማበረታች አስፈላጊ ነው እና አበረታቱን። መልካም ጊዜ ይሁንላችሁ የቻናሊን እያሳደጋችሁ እያበረታታችሁ ስላላችሁ ግን ከልብ አመሰግናለሁ። መልካም ጊዜ፣ ሰናይ ጊዜ ይሁንላችሁ። ባይ ባይ